ሰላም ለእናንተ ወዶች ዬ በሀገርም ውስጥ በሀገርም ውጭ ያላቸው ስደተኛ ምንደኛ ስደተኞችም ካላቸው የማደም ቅመሞች ዬ የኔ ጀግኖች የኔ ጠንካሮች ማንኛችሁም ብትሆኑት፣ ለመናገር ይህንን ቪዲዮ የምታው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የማደም ቅመም ነኝ፣ የማዳም ሽንት ቤት አጣቢ ነኝ እና ማለት ነው እውነት ለመናገር ሰብስክራይብ አድርጉኝ። በመቀጠል ማለት ነው። ምን ልላችሁ መሰላችሁ? ዛሬ የመጣሁት እውነት ለመናገር እንደ እኔ ግራ የገባችሁ እንደ እኔ የጨነቃችሁ እንዴት መሰላችሁ? መቼም በኩዌት በኳተር በዱባይ ትኖራላችሁ እንደ እኔ ስደተኞች እርግጠኛ ነኝ አላችሁ። የማዳም ቅመሞች ብዙዎች ነን፣ ለራሳችን አናውቅም እንጂ ማለት ነው እና ወደ ሀገር አሁን ብዙ አመት ቆይታችሁ ወደ ሀገር ልትገቡ ስታስቡ ለአክስቴ ምን ይዤ ልግባ፣ ለእናቴ ምን ይዤ ልግባ፣ ለአባቴ ምን ይዤ ልግባ፣ ለአባቴ ወድ ምን ይዤ ልግባ፣ ለእህቴ ለልጅ ልጇ ምን ይዤ ልግባ። አንዴ አሁን እኔ የእኔ የኔ እህት አንድ እህት አለች ብትኖረኝ ያቺ እህቴ ትወልዳለች፣ የእህቴ ልጅ ደግሞ ትወልዳለች። አሁን እንደገና እየቀጠለ ላይ ነው ማለት እና በድጋሚ የተመልሽ የመጣሁኝ እና እዚህ ሀገር አሁን እዚህ ሀገር የፈለግን ነው አይደል? እየሰራን ያለው ዝቅ ብለን ማለት ነው፣ ዝቅ ብለን አልጋዋ ላይ ሆነ ብዙ አይነት ስራ እንኳን እየሰራን እያዩ ነይህን አድርጊ፣ ነይ ውሃ አምጪልኝ፣ ነይህን ምግብ አምጪልኝ እንኳን እያሉን አራት አምስት እየደራረብን ስራ እየሰራን ሀገራችን ልክ የምንሰራውን ስራ አሁን ምግብ ቤት መስራት ካሰብኩን ምግብ ቤት ምግብ ረዳትነት ገብቶ መስራት ምን ያህል እንደሚያዋጣ እንዴት አድርገን እንደሚያዋጣን እንዴት አድርገን እንደምናስገባ እንዴት ምን አድርገን እንዴት ውጤታማ ትርፋማ መሆን እንዳለብን ሱቅም ከሆነ እዛ ሱቁ ጋር ሄደን ተቀጥረን ምንም ችግር የለም። እኔ በዚህን ሰዓት ያሳፍራል ብዬ የምለው ዝቅ ብሎ መስራት ሳይሆን መስረቅ ነው የሚያሳፍረ ዝቅ ብሎ መስራት አያሳፍርም። መስረቅ ግን ያሳፍራል። እኔ ሌላ ይቅርና ማለት ነው እበት አዛባዛቂነት ማለት ነው እበትም ቢሆን እሰራለሁ። ምክንያቱም ያንን ስራ ሰርቼ ከዛ ያንን ነገር አውቄው ከዛም በኋላ የራሴን ስራ እሰራለሁ። ዘና ብዬ ዝንጥ ብዬ ደረቴን ነፍቼ እሰራለሁ ማለት ነው ያንን ስራ ወይንም ሱቅም ከሆነ ደግሞ ሱቅ ላይ ተቀጥረን ያንን እየሰራን